በጄኔራል ተፈራ ማሞ ጉዳይ የጸጥታና ደህንነት ግብረ ኃይሉ ግምገማ ገማ ላይ ተቀምጧል። ጄኔራል ተፈራ ማሞ ኢፋዊ በሆነ መልኩ ያማራፋን ነው ትግል መቀላቀሉ በብልጽግና ገዛ ዘንድ ከፍተኛ መረበሽን ፈጥሯል። በተለይ የፖለቲካ እንጂ ወታደራዊ ታማኝ ለውም የሚባለው ቢያድንም በስሩ ያለው ቀለቡ ሰራዊቱ ተበትኖ እንዳያልቅ ከና አብይ አህመድ ዘንድ ስጋት ፈጥሯል። የጨረቃ ካቢኔ ስብሰባ ቢያድንም በጄኔራል ውሳኔ ጨንቆታል። ነገር ግን ዛሬ ረፋር ላይ የነበረ የጸጥታና ደህንነት ግብረ ኃይል አስቸኳይ ስብሰባ ከመከላከያ ፌዴራል ፖሊስ፣ ብሔራዊ ደህንነትና ከኢንሳይት ተውጣጡ አካላት በተገኙበት እንደነበር ከዚህም ተቋማት ለኦፕሬሽናል ክትትል ቡድን መሪዎች እንዲገኙበት የተረገው አስቸኳይ ስብሰባ መሆኑን ለኢትዮ ከረንት ሚዲያ የደረሰ የውስጥ መረጃ ያመለክታል። ከእጃችሁ እንዳይወጡ ድጋሜ ተናግሬ ነበር በሚል ብስጭት ለአክቲቭ ሰርቬላንስ በሰው ኃይል የሚደረግ ክትትል ክትትል ቡድን መሪዎች ሳይቀር በስም እየጠራ ዘርፏል በማለት በከፍተኛ ብስጭት ሲያወራጨው አርፍዷል። አብይ አህመድ ይብለጥ ያበሳጨው መረጃ ከመከላከያ ስታፍ የተላከው አጭር የስጋት ትንተና ነበር። ከአንገቱ በታች የተቀበረው ብልጽግና ቀሪው ጭንቅላቱ ነውና አናታናቱን መቀጥቀጥ አለበት። አንድ መታወቅ ያለበት እውነታ የዛሬው አርማ ብተና ፖሊስ፣ የትናንትናው ልዩ ኃይል የነበረው ጄኔራል ተፈራ ማሞ የእጅ ስራ ውጤት ነው። ጄኔራሉ ሁሉንም ያውቅ ተጠናቀዋል። ሁሉንም ይወደዋል። ፖለቲካ ሳይሆን ህዝባዊ አላማ ያለው የህዝብ ልጅ ነው ጄኔራል ተፈራ ማሞ። ሰላም ውድ የኢትዮጵያ ከረንት ሚዳ ቤተሰቦቻችን እንዴት አላችሁ? ለዛሬ ይዘንላችሁ የቀረብነው የመግቢያና መንደርደሪያ ዜናዎችን ስለ ጄኔራል ተፈራ ማሞ በተመለከተ ነበር። ወደ ዛሬው አርዕስተ ዜናዎች ስናልፍ አሜሪካ ወታደራዊ ኃይል የሆነው የህወሓት ቡድን ላይ ማዕቀብ ለመጣል እየተዘጋጀች መሆኑን መረጃዎች ያመለክታሉ። የዓለም አቀፋዊ ውጥረት የሆነው ከመካከለኛው ምስራቅ እስከ ግሪንላንድ በተመለከተ ዜና ይዘን ቀርበናል። ቻይና በታይዋን ዙሪያ ወታደራዊ ልምምድ ጀመረች። ራን ቤተሰቦቻችን የኢትዮ ከረንት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አሁን ወደ ዝርዝር ጉዳዮች እንገባለን። በያላችሁበት መልካም ቆይታ እንደሆንላችሁ በድጋሜ እመኛለሁ። ወደ ዕለቱ ዝርዝር ዜና ስናልፍ አሜሪካ በአንደኛው የወታደራዊ ክንፍ ላይ በሆነ በህወሓት ላይ ማዕቀብ ለመጣል እየተንደረደረች ነው ተባለ። በጥገኛ ዲሞክራት ጡጦ እየጠጣ የነበረው ህወሓት አንጃ ቲቢኤልኤፍ ለኢትዮጵያ ፌዴራል ሪፐብሊክ መንግስት ለጥ ቀጥ ሰጥ ብሎ እንዲገዛ በአሜሪካ ሪፐብሊካኖች በኩል ቀጭን ትእዛዝም ተላልፎለታል። ቅዱስ ሪፐብሊካን ፓርቲም ተብለዋል። የአሜሪካ ሪፐብሊካን መንግስት ትእዛዝ አሻፈረይ ካለ ቡድኑ ከኢትዮጵያ ህዝብ አልፎ በአሜሪካና በአሜሪካ ጋር ሀገሮች ውስጥ ያሸሸውን በቢሊዮን የሚተመን ንብረትና ማገዶን ጨምሮ ቡድኑ ከፍተኛ አመራሮች ላይ የተለያዩ ማዕቀቦችን ለመጣል ዝግጅት ከመሆኑም ባሻገር የኢትዮጵያ ሪፐብሊካን መንግስት ሙሉ ኮንቪኔንስ አቅሙን ተጠቅሞ ቢወቅራቸው መስሚያቸው ጥጥ እንደሆነ እየገለጹ ይገኛሉ። አሜሪካ የሚገኘው የህዋ ጣዖት አምላኪ የሆኑት አቶ ስብሃት ነካ ከሰሞኑን ከዘራቸውን ተደግፈው ከአሜሪካ ውጭ ጉዳይ ቢሮዎች ደጃፍ ተኮልኩለው በታዩበት ሚስጥር ይሄ ነበር። የኢትዮጵያ አምላኪ ዲሞክራቶች ከመንበራቸው ነቅሏቸው ዲሞክራቲ ወንበር የተቀመጡት ሪፐብሊካኖች የኢትዮጵያ ደመኛ ጠላት የሆነው ዲሞክራት መታሰቢያ የሆነው ዩኤስአይድ እና አሜሪካ ድምጽ ሬዲዮ ቪኦኤ አድራሻውን አጥፍቶታል። የአሜሪካ መንግስት በነ ዶክተር ገብረ ጽዮን ገብረ ሚካኤል ህወሃት አመራርና ከነሱ ተሰልፈው ጊዜያዊ መንግስት ላይ መፈንቅለ መንግስት እየፈጸሙ ያሉ አመራሮች ላይ ማዕቀብ ለመጣል ማሰቡን ዘኢኮኖሚስት በዘገባው አትቶታል። ከዚህም በተጨማሪም በኢትዮጵያና በኤርትራ መካከል ግጭት ለመቀዝቀዝና ቀጠናውን ለማተራመስ እቅድ እንዳላቸው አብስቷል። የህወሃት ቡድን ከኤርትራ ጋር በመሰለፍ የአብይ አህመድን መንግስት ለመጣል ጥምረት ፈጥሯል ያሉ ሲሆን ዶክተር ገብረ ጽዮን ገብረ ሚካኤል ግን ከኤርትራ ጋር ግንኙነት የለልም ሲሉ አስተባብለውታል። እዚሁም ተያይዘው የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ ሁለት ዓመት እንድራዘም የሚያስችል አዋጅ ጸደቀ። የህዝብ ተወካይ ምክር ቤት በአካሄደው ሀያ ሁለተኛ መደበኛ ስብሰባ በክልሎች የሚቋቋመው ጊዜ አስተዳደር የስልጣን ዘመን ለሁለት ጊዜና እስከ ሁለት ዓመት ድረስ እንድራዘም የሚያስችል የአዋጅ ማሻሻያ አጽድቋል። የአዋጅ ማሻሻያው ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረ ሲሆን የክልል ጊዜ አስተዳደር የቆይታ ጊዜ ማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የተሰጠ ነው። አዋጁ እስካሁን በስራ ላይ የነበረው አዋጅ 3591995 የሚተካ ሲሆን አዋጅ ቁጥሩ 1373 2017 ሆኖ በሁለት ድምፅ ታቅቦ መጽደቁ ተገልጿል። የህዝብ ተወካይ ምክር ቤት በአካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመን የተጠናቀቀው ትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመታት እንድራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር አስተዳደር የተመሰረተው በ2015 ዓ ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜው አስተዳደሩ ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በሶስት ሁኔታዊ በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን ከዚህ ከዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልል ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልል መንግስታት ድርጊቱን በቁጥጥር ስር መዋል ካልቻለ የፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ ደግሞ እንደ በትጥቅ የተደገፈ የአመቅጥ እንቅስቃሴ ያሉ ድርጊቱ የሚፈጽምበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። እነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባ የፌዴራል መንግስት ሊያከናውነው የሚችላቸውን ጉዳይ መካከል የክልል ከፍተኛ የህግ አስፈጻሚ አካል በማድረግ ለፌዴራል መንግስት ተጠሪ የሆነው ጊዜ አስተዳደር ማቋቋም የሚለው ይገኙበታል። በዚህም መልኩ ነው የሚቋቋመው። ጊዜ አስተዳደሩ የሚቆየው ከሁለት ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜ አስተዳደር የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከስድስት ወር ላልበለጠ ጊዜ ሊያራዝመው እንደሚችል በአዋጁ ላይ ሰፍረዋል። ምክር ቤቱ ዛሬ አጸደቀ ዋጅ በክልሎች ውስጥ የሚመሰረተው የጊዜ አስተዳደር የቆይታ ጊዜ ሁለት ጊዜ እንድራዘም ያስችላል። በክልል ውስጥ የፌዴራል መንግስት ጣልቃ መግባት አስፈላጊ ካደረገ ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደር የቆይታ ጊዜ እስከ አንድ አመት እንድራዘም ሊደረግ እንደሚችል በአዋጅ ላይ ተጠቅሷል። የጊዜያዊ አስተዳደር የቆይታ ጊዜ ለሁለተኛ ጊዜ እንድራዘም የሚያስፈልግ ከሆነ በድጋሚ አንድ አመት ባልበለጠ ጊዜ እንድራዘም ሊያደርግ እንደሚችል አዲስ በጸደቀ አዋጅ ላይ ተቀምጧል። በስራ ላይ ባለው አዋጅም በክልሎች ውስጥ የሚመሰረተው ጊዜ አስተዳደር የቆይታ ጊዜ ማራዘም ስልጣን ፌዴሬሽን ምክር ቤት እንዲሆን ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህን ስልጣን ወደ ምክር ቤት አፈጉ ጉባኤ አዛውሮታል። አዋጅ የጊዜ አስተዳደር ቆይታ ጊዜ ማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤ በሚያካሄድበት ወቅት ውሳኔ ቀርቦ መጽደቅ እንዳለበት ይደነግጋል። ምክር ቤቱ የሚቀርብለትን የቆይታ ጊዜ ማራዘም ውሳኔ ላልተቀበለ ውሳኔ ውድቅ ከተደረገ ጊዜያዊ ጀምሮ የሚቀርብበት አራት ወራት ውስጥ ምርጫ ተደርጎ መደበኛ ክልል አስተዳደር መመስረት እንዲኖርበት በአዋጅ ላይ ተካቷል። ጊዜ አስተዳደሩ በተመለከተ አፈ ጉባኤ የሚተላለፈው ወይም በምክር ቤቱ የሚጸድቅ ውሳኔ ውስጥ ጊዜ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገባ ጉዳዮች ሊመላከቱ እንደሚችሉ አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባ ምክንያት የሆኑትን ሁኔታ በዘላቂነት ለመቅረፍ እና ህገ መንግስት ስርዓት ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ተጠቅሰዋል። ዓለም ላይ ውጥረት የፈጠሩ ከመካከለኛው ምስራቅ እስከ ግሪንላንድ በተመለከተ ትራምፕ ኢራንን እደበድባለሁ በሚል ዛቻ ማሰማቱን ተከትሎ የኢራን ሚሳኤሎች ወደ ማስወንጨፊያ ቦታ መሰዳራቸውን በሁሉም የሀገሪቱ ክፍል ለመወንጨፍ ዝግጁ መሆናቸውን ቴህራን ታይምስ መረጃ ደርሶኛል ሲል አስነብቧል። የትራምፕ በቀጥታ እንደራደር ጥያቄ በተደጋጋሚ ውድቅ ያደረገችው ኢራን አሜሪካ የሚገኝበት ኃይል ብቻ እንጂ ንግግር አይደለም፣ በንግግርና በድርድር የምትገዛ ሀገር አደለችም ስትል መቆየቷ ይታወሳል። ታዲያ ዶናልድ ትራምፕ ኢራን የድርድር ጥያቄ ማትቀበል ከሆነ አሉ ከዚህ በፊት ታውቆ ታይቶ የማይታወቅ የቦምብ ናዳ ይወርድባታል ሲሉ አሜሪካ ኢራንን ታደበታለች ማለቱን ተከትሎ ኢራን ጦሯን በተጠንቀቅ እንዲቆም ማዘዟን የተገለጸው የኢራን ሚሳኤሎች ኢላማ ሊሆኑ የሚችሉ እስራኤል፣ በአረብ ሀገራት የሚገኙ የአሜሪካ ጦር ሰፈሮች እንዲሁም የአሜሪካና ተባባሪዎቿ ጥቅሞቿ ናቸው። የዶናልድ ትራምፕ ጦረኛ አካሄድ ከፍተኛ የሆነ ጦርነት እያስኮሰመ ይገኛል። አሜሪካ ስምነቱ ካልተደረገው ወታደራዊ እርምጃ ሊወስዱ ይችላሉ የሚል ስጋትና የትራምፕ ዛቻ ለኢራን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን አስጠንቅቀው ከስምና ላይ ካልተደረሱ ኢራን ከዚህ በፊት አይታ የማታውቀው የቡምብ ጥቃቶች እንደሚከተሏት አስጠንቅቀዋል። ቴሄራን በምላሹ ግን የሚሳኤል ኃይሏን በከፍተኛ ጥንቃቄ ላይ አድርጋለች። በኢራን ላይ ስለሚፈጸመው ጥቃት አስመልክቶ ከወድሁ የአሜሪካና የእስራኤል የጁፔር ኦካን የልምምድ እቅድ ኢራንን ለመምታት ዝግጁ የሆኑ ይመስላል። የኢራን ፕሬዝዳንት ማስድ ፔጂካን ከአሜሪካ ጋር ምንም አይነት ቀጥታ ውይይት እንደማይኖር ተናግረዋል። ይሁንና የኢራኑ ጠቅላይ መሪ አያቶላህ አሊ ሃሚኒ ካሚኒ በአጸፋ እንደሚወስዱ ቃል ገብተዋል። የኢራን ከፍተኛ መሪ አያቶላህ አሊ ሃሚኒ ካሚኒ፣ ሀገራችን ኢራን ጥቃት ከደረሰባት በምላሹ ጠንካራ ያለ የበቀል እርምጃ እንወስዳለን ሲሉ ቃል ገብተዋል። ይህም መግለጫ ከዩናይትድ ስቴትስ እና የእስራኤል ዛቻ ተከትሎ በአካባቢ ያለው ውጥረት የበለጠ ነገር አባብሶታል። ይህ በእንዲህ እንዳለ የኢራን ከፍተኛ መሪ አያቶላ አሊ ካሚኒ ዋሽንግተን ቴህራን ራሷን በሚገባ ለመከላከል የኒውክሌር ጦር መሳሪያ ወደ ማግኘት ልትገፋት እንደምትችል በመግለጽ ሀገራቸው እንደ አይነት እርምጃ መውሰድ እንደማትፈልግ ግን አስረድተዋል። አክሎ ላሪጋን ዋሽንግተን የተሳሳተ እርምጃ ለመውሰድ ካቀደች ራሳችን ለመከላከል የኒውክሌር ጦር መሳሪያ ሳይቀር ለመያዝ እንዲንቀሳቀስ ያስገድድናል። ስለዚህ እኛ ይህንም ባንፈልገውም ወደ እንደዚህ እርምጃ የምትገፋፋን እሷ ለች ብለዋል። ሌላኛው ደግሞ በመካከለኛው ምስራቅ ከፍተኛ ትኩሳት እየፈጠረ ያለው በእስራኤልና በቱርክ መካከል የቃላት ጦርነት ተገብቷል ። እስራኤል በውጭ ጉዳይ ሚኒስትሯ በኩል ለቱርክ ምላሽ የሰጠች ሲሆን ፕሬዝዳንት ኤርዶጋን ስለኛ ከመናገርህ በፊት በመስተዋት ራስን ተመልከት ብላለች። የእስራኤል የውጭ ጉዳይ ሚኒስትር ለአንካራ ትችት ምላሽ ሲሰጥ የቆጵሮስና ሶሪያ በሌሎች ቦታዎች ምን እያደረክ ነው በማለት ለአንካራ ስቂ ምላሽ የሰጠች ሲሆን ከቅርብ ጊዜ ወዲህ በጋዛና በሰፊው አካባቢ በተደረጉ ለውጦች የሁለቱ ሀገራት ግንኙነት በፍጥነት እያሽቆለቆለ ይገኛል። ከእስራኤል መግለጫ ቀደም ብሎ የቱርኩ ፕሬዝዳንት ፕሬዝዳንት ረጅብ ጣይብ ኤርዶጋን እስራኤልን አሸባሪ መንግስት በማለት ፈረጀዋቸዋል አክሎም ኤርዶጋን እስራኤል እንድትጠፋ ጥሪ አቅርበዋል ይህ ንግግር በእስራኤል ከባድ ቁጣን ቀስቅሷል እናም የእስራኤል የውጭ ጉዳይ ሚኒስተር ጌድዮን ሳአረን ኤርዶጋን በኔቶና በኤፍ 35 ፕሮግራም አጠራጣሪ ፍላጎት ያለው አደገኛ አምባገነን ሲሉ ገልጸውታል በሌላ በኩልም የቱርካቻቸው ሀካን ፊዳን በበኩሉ እስራኤል ወንጀለኞችን መደበቅ አትችልም ሲሉ ቴላቪቭን ወንጅለዋል። በሀገራችን ላይ ቱርክ ከሶርያ ጋር ከለት ጠንካራ ግንኙነት ጋር በአካባቢ ያለው ተጽዕኖ በእስራኤል ከፍተኛ ሽብር ፈጥሯል። ይህ የሁለቱ ሀገራት ውጥረት በመካከለኛው ምስራቅ ውስጥ በፍጥነት ወደ ጦርነት ፍጥጫ እንዳያመራ ጥርጣሬ አሳድሯል። ሌላኛው ደግሞ በአሜሪካ ጎን የምትገኘው ግሪንላንድ ስትሆን አዲሱ የግሪንላንድ ጠቅላይ ሚኒስተር ትራምፕ በደሴቲቱ ላይ ያቀዱትን እቅድ ተቃውሟል። አዲሱ የግሪንላንድ ጠቅላይ ሚኒስተር ዩናይትድ ስቴትስ ግሪንላንድን እንደማትወስድ በመግለጽ ፕሬዚዳንት ትራምፕ በደሴቲቱ ያለውን እቅድ ተቃውሞታል። ይህ መግለጫ የመጣው አሜሪካ ደሴቲቱን ለመያዝ ፍላጎት እንዳላ ከተገለጸ በኋላ ነበር። ቻይና በታይዋን ዙሪያ ወታደራዊ ልምምድ ጀመረች። ቤጂንግ እግረኛ አየር ኃይልና ባህር ኃይሏን በማጣመር ሰፊ ወታደራዊ ልምምድ የጀመረች ሲሆን የታይዋኑ ፕሬዚዳንት ላዩ ቺንግ ቲን ኦን ጥገኛ ስትል ገልጻቸዋለች። በአንጻሩ ታይዋን የጦር መርከቧን በታይዋን ባህር በማንቀሳቀስ ለቻይና ጠባጫሪ ድርጊት ምላሽ ላይ ሰጥቻለሁ ነው የተባለው። የታይዋኑ ፕሬዚዳንት ባለፈው ወር ቻይና የውጭ ወራሪ ኃይል በማለት መጥራታቸው ይታወሳል። የቻይና ኢኒስቲቲ ት ኮማንድ ልምምድ የጦር ዝግጁነትና የራስ የመከላከል አቅም ለማሳደግ ብሎም የሚቃጡ ጥቃቶችን መመከት በምድርና በባህር አየር ኃይል ኢላማዎች እንዴት ማጥቃትና መከላከል እንደሚችል ማድረግ ያለመ መሆኑን አስታውቀዋል። ቤጂንግ ታይዋንን የግዛቴ አካል ናት በማለት በተለይም አሜሪካና አጋሮቿ ድሴቱን በማስታጠቅና በአካባቢ ያለው ወታደራዊ እንቅስቃሴ ማሳደግ የሚያደርጉትን የውስጥ አልቃ ገብነት ፍጹም ተቀባይነት የሌለው ሉዓላዊነት መዳፈር ነው በሚል ትኮንናለች ታይዋን በአንጻሩ ልምምዱ በማውገዝ ቻይና ለማቀፋዊ ማህበረሰብ ዘንድ በችግር ፈጣሪነት የምትታያ ስትል ገልጻለች ታይዋን ራሷን ከቻይና ትንኮሳና ጥቃት የመከላከል ሙሉ አቅም ብቃት አላት ሲሉ የሀገሪቱ ፕሬዝዳንት ጽሕፈት ቤት ገልጸዋል